ልብ ይፈርዳል ነው። ስለ ስራዬ ምንም አለ? ያው ስራው ራሱ ምስክር ነው። የኔን ዲዛይን ግን ልብ ብለሻል። ከምንም ላይ አልተኮረጀ፣ ንጹሕ የፈጠረ ውጤት ከራሴ ጭንቅላት ነው ጨምቄ የሰራው። ይቅርታ እኔ እንግዲህ እንግዲ እንደይቼ መምረጥ ይቸግረኛል። ፎቶ ናም ታሳዩ ነበር። ይቅርታ እኛ ደግሞ ፎቶ ልናሳይሽ አንችልም፣ ምክንያቱም ፎቶዎች በሙሉ ድሮ የምንሰራበት እንጨት ቤት ውስጥ ሲታሸግ አብሮ ስለታሸገ ለጊዜው ፎቶ የለም። ከዚህ ሌላ ቅርንጫፍ ነበራችሁ? አድራሻሽን ብትይልን ና ፎቶዎች እጃችን ሲገቡ ደውለን ንጠራሻ ይቻላል። እኔም በዚ ስመጣ አልጠይቃችሁ እችላለሁ ይቅርታ ስላመላለስልሽ። ፎቶ ብቻ ነበረም፣ ቪዲዮ ማዘጋጀት፣ ደንበኞቻችን ማስተናገድ ነበር። እንደነገርኩሽ ያው ትንሽ ችግር ስለገጠመኝ። ምን ምክንያት ነው ታሸገባችሁ ማለት ነው? ዘሪሁን ነው እንጂ አከራው ልጅ አስረግዞ ካለ ሰውየው ተን በዚህ ተናደው አሸጉት እኮ ነው። ከጅንግላቴ ጨምቂ ምናምን ያለ የሚቀባጥሩ ነው። በኢየሱስ ይሄ ሁሉንም እኮ ያስደነገጠ ዜና ነው። በተለይ ወዲያው ለሰማው እርግጠኛ ነኝ። አንቺ ማ በዚያ ጊዜ ብትኖር በትርስ ይስተቦጫ ጭቅ ነበር። ምንም ቢሆን የሴት ልጅ ጥቅም ያሳስብሻል ፕሊስ፣ ምከሩስ እንጂ ጓደኛቸው የስራ ባልደረባቸው አይደል? አረ ማንም ከእርሱ ጋር መሆኑ የሚፈልግ የለም። ስራን እንጀራ ጉዳይ ነው የሚያገናኝ። አሁን እኔም ብትወስጂ ራሴን በራሴ መክሬ አስተምሬ ነው የምኖረው። ስራዬን ሰራው ፊልሜን ተከራይቼ ወደ ቤት ያለቅ። በተረፈ የትም ቦታ ከአንድም ሴት ጋር ታይቻለሁ። ትምላለህ አንተ። መጊዜ የምትገባው እኔ እኮ ለማን ላይ የሚያደርስ አይደለም። በእርግጥ አልፎ አልፎ ወደ ሲኒማ ቤት ሄጄ ከስራ ስወጣ እና ሲኒማ ቤት ገብተ የምትሰራውን ስራ ሙያ መስሎ መተህ የምታወራ አደለኝ አይደለም እስቲ አንተ ሲኒማ ቤት ገብተህ ብቻዋን ገብታ ፊልም የምታይ ሴት ልጅ አለ? እየሳምክ እየነካከርህ እንደ ድራሻው የምታጠፋት። ሲኒማ ቤቱ በጣም ፌመስ ነው። አንቺ አጋጣሚ ከጓደኞች ጋር እሱ ሲኒማ ቤት ገባ ማለት በዙር ያሉ ወንበሮች እንዳለ ኦፕን ናቸው። የዚህ ያለው አንተ አንተ ተመርምረህ ራስን ብታወቅ ይሻላል ምናምን ብለን እኛ ተሰብስበልን መክረው ስንል ጠጆ ከቫይረሱ ጋር መኖር እንደሚቻል እንዶው፣ የምታውቂው የሙዚቃ አሳታሚ ድርጅት አለ። ከኤችአይቪ ልጅ ጉበትና ኩላሊት ያማል፣ ጉንፋንም ደሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይ ዊል ሲንግ ኢት። ግርማ ሞገስ እነሽ፣ እጾበ ጾበ ድንቅ ልጅ ነሽ፣ እጅግ ማራኪ። የት ምንድን ነው ተባይ? እንዴ፣ ቅማል ነው እንዴ? አዎ፣ የልብስ ቅማል